ሰላም የተወደዳችሁና የተከበራችሁ ቅዱሳን የእግዚአብሔር ቤተሰቦች በዓለም ዙሪያ ሁሉ ያላችሁ ኢትዮጵያውያንና ኤርትራውያን በጌታ በኢየሱስ ክርስቶስ ስም እና ስልጣን በያላችሁበት የእግዚአብሔር ጸጋ ምሕረትና ቸርነት በጌታ በኢየሱስ ስም ከእናንተ ጋር ይሁን። እኔ የእግዚአብሔር ባሪያ የእናንተ ወንድምና አገልጋይ ነብይ አንተነህ በዛብህ ነኝ። ዛሬ አንድ መልእክት ይዤ ወደፊታችሁ መጥቻለሁ። ጌታችን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ በቤተ ክርስቲያናችን የተዘጋጀ ልዩ የአምልኮ ፕሮግራም አለ። ይኸውም የሚሆነው የፊታችን እሁድ ሚያዚያ አምስት ነው። ክብር ለኢየሱስ ይሁን። ታዲያ በዚህ ቀን መምጣት የምትችሉ በአዲስ አበባና በአዲስ አበባ ዙሪያ ያላችሁ ሁላችሁም የሚያምኑ የማያምኑ የታመሙ በተለያየ ስርዓት ውስጥ ያሉትን ሰዎች ሁሉ እንድትጋብዙ በጌታ ፍቅር ላሳስባችሁ ነው የመጣሁት። በዚያን ቀን ለሁላችሁም ትንሣኤ ይሆናል። ክብር ለኢየሱስ ይሆን። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሉቃስ ወንጌል ምራፍ 24 ቁጥር 5 ላይ እንዲህ የሚል ቃል አለ፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እርሶ ተነስተዋል እንጂ በዚህ የለም። አዎ ክርስቶስ ኢየሱስ ሞትን ድል አድርጎ ተነስተዋል። ይህንን የትንሣኤ ፕሮግራም መታሰቢያ በዓል በምናከብርበት በዚያን ቀን አምናለው፣ የእስራኤል ቅዱስ እግዚአብሔር ለነገራችሁ ሁሉ ትንሣኤ ያደርጋል፣ በጌታ በኢየሱስ ክርስቶስ ስም። በዚህ አጋጣሚ እንዲህ ብዬ ባረካቸዋለሁ። ነገር የሞተ ተቀበረ፣ በቃ ተረሳ፣ ቀረ የምትሉ ሴቶችና ወንዶች ልጆች እግዚአብሔር ነገራችሁን እንደገና ያስነሰዋል። ለነገሮቻችሁ ሁሉ በጌታ በኢየሱስ ስም ትንሣኤ ይሆናል። ተባረኩ፣ ወዳቸዋለሁ። በዚያን ቀን ሁላችሁም ነጭ ልብስ በመልበስ ትልቁን ጌታ የናዝሬቱን ኢየሱስ በአምልኮ መስዋዕት በፊቱ ለመቅረብ ተዘጋጅታችሁ እንደምትመጡ ተስፋ አደርጋለሁ። ጌታ ይባርካችሁ። ዘመናችሁ ይባረክ። ዘላለማችሁ ሁሉ የበረከት ይሁን። ለበለጠ መረጃ እና ስፍራውን ደግሞ ለማታውቁ ሰዎች በዚህ ስክሪን ላይ በሚገኙ ስልክ ቁጥሮች በመደወል መረጃ ማግኘት ትችላላችሁ። ተባረኩ፣ ወዳቸዋለሁ። ሻሎም